እጅግ አሳዛኝና ልብ ሰባሪ ዜና በዓለም ታይቱ የማይታወቅ የሞት ቀጠሮ ታሪክ የማይረሳው እጅግ አሰቃቂ የቦንኬ ወንድማማቾች ሰቆቃ በአንድ ቀን በተለያዩ የመኪና አደጋ ህይወታቸው ያለፈ የሁለት ወንድማማቾች መርዶ መላውን ማህበረሰብ ባዘን አጥልቋል። የሁለት ወንድማማች እለታዊ ድረባዘን አንድ ታላቁ ወንድም ይስሐቅ አብርሃም በአርባ ምንጭ ሀይላንድ ሙሉ ወንጌል አባልና አገልጋይ የነበረ ከአዲስ አበባ ወደ አርባ ምንጭ በሚያደርገው ጉዞ ላይ ያለ በድንገተኛ መኪና አደጋ ህይወቱ አልፏል። ሁለት ታናሹ ወንድም አበነዘር አብርሃም በዋቻሞ ዩኒቨርሲቲ የመጀመሪያ አመት የማህበራዊ ሳይንስ ተማሪ የነበረ የታላቁ ወንድሙን ይስሐቅን መርዶ እንደሰማ ቀብር ለመድረስ ከወሳኝና ወደ ወላይታ አስወዶ ስጓዝ ነበር። በትናንትና ሁለት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በደረሰ ሌላ የመኪና አደጋ ህይወቱ አልፏል። ምንኛ ልብ የምሰብር አጋጣሚ ወንድማማቾች በአንድ ቀን በተመሳሳይ አደጋ ምክንያት መሞታቸውን ህሊናን የሚያደማ ትርጉም ለማግኘት የሚያስቸግር ክስተት ሆኗል። እጅግ አስደንጋጭና ለማመን የሚከብድ እጅግ ልብ ሰባሪ ዜና ነው ከወደ አርባ ምንጭ የተሰማው። እንግዲህ የወንድማማቾች ህልፈት ዓለም ላይ ታይቶ ተደምጦ በማይታወቅ ሁኔታ የበርካቶችን ልብ የሰበረና እንባ ያራቸ ክስተት ነው። ሚኪታ ቡረንፎን ሰብስክራይብ በማድረግ ወቅታዊነት አማኔ መረጃ ያገኙ። ለቤተሰቦቻቸው ጽናቱን ይስጥልን።